እንደዚህ አይነት ሰው እኮ ነው ታዲያ የሚያናድድሽ እንጂ እንደዚህ ፊትለፊት እሚያወራ እኮ የት። እሷማ ዝም ብላ ታወራለች ትጫወታለች ነው የሚባለው። አሁን ሰሜራ ዝም በሉ ትላለች አይደል? ሀይሚን የሆነ ነገር ስለ ሀይሚ ሰው ይምጣ እስኪ እናገር እዚህ ጋር። ዛሬ ግን ቅድም ስታወሪ ስለዛ ስለወፍራሙ አቋረጠችን። ስለ ወፍራሙ ስናወራት በስማ ልክ እንደቡርኬ አበባ መስሏት ዛሬ አ

የመድሃን ዓለም ያለ የትኛዋ ነች? ብንችር ብላ ወጣችሁ። እኔ እምልሽ እሱ ግን እኮ ጥሩ ልጅ እኔ ጥሩ ሰው እኮ ነው እንትና ልጅነው ነው የያዘው፣ ምራቁን ዋጥ ያደረገ ነው እና እያስገቡኝ እያለችሽ ነው ነው እያለች ነው መሰለኝ፣ አስገቢያት። የለች ማ ማን ያስገባል አለች፣ አለች እሞ አስገቢያት። እኔ እምልሽ እግዚአብሔርን እንደዚህ ለትዳር የሚሆን ሰው ነው። እኔ ዝም ብዬሽ ሳይሆን እንትን ነው ደግሞ እንትንም ነው እኮ ጤንጤም እኮ ነው። አንቺ ደግሞ እነሱ ሂጂ፣ እናንተን ሞጣን ስሚ ምን እንደሚል እዛ። ጌተሽን ልትመቺ አይደለ እንደ የምትገቢው እዛ ናንዬ እንዴት ነሽ ሰላም ነሽ ወይ እንዴት ነሽ ሰላም ናችሁ አለን ቀደም ገባሁና ወጣሁኝ ቶሎ ብዬ አየዋች በቀዳዳ ይችላለሁ ከስር እንዴት ናችሁ አይ እኔ እኮ አንቺ እኮ ከኛ የፈለግሽው ነገር አለ እየሰለልሽን እየገባሽ እየወጣሽ ወደዛ መቼም የበዓነታችን ያውጣል ምንም አላደርጋችሁም ለእናንተ ምንም እንትን አለን አይዟችሁ አልከፋባችሁም ምንሽ ማን የዛሬ ቪዲዮ እንዴት አየሽ የልጆቻችን በጣም ያሳዘነችኝ

በጣም ደግሞ እንዳለ ልሳኑ ተይዟል፣ ለው በጣም ደስ ይላል።

ምንድ ነው ይሄ? ቤቲ ልሳኑ ተይዟል ያለው። ልሳኑ እኮ ተይዟል እ እ አልገባትም። ለምንድን ነው ሐኪም ቤት አልወሰድከው? ለሰ እንትን ሳፈሳ በጣም ታሳዝናለች። እራሷ ሊያዘች፣ ጎልሳ ሊያዘች ትቅፍቅፍ ብሎ ቤኪ እዚህ ጋር ቤኪ ደስ አይልም። ትቅፍቅፍ ብሎ ኮለጣሉ። የኔ እናት እንደው ያሳለፍነው ዘመን ደስታን ያየንበት ሚሻለ ይሆናል። ሳሚ ድገሚ ድገሚ ይላሉ ደግሞ። አዎ ምንድን ነው የሚያጣብቀው? ተቀማሽ ቤኪ አያሳዝንም እንዴ? ቤኪ ያሳዝናል። ብቸኛው አረጉ ኮ የፎርድ ዕቃ መስሎ የፎርድ ዕቃ መስሎ ዝግን ብሩኬ ሆኖ ደግሞ ተጥቆብን ነው። እንደ ትናንትና እና እንትን ማረግ ነው። ስፖርቱን ቢጀምር ጥሩ ነው። ቆይ